ይህ ህያው ምስክር ነው። ሰላም ለእናንተ ሁን። ተመልካቾቻችን እንዴት ከረማችሁ? ይህ በየሳምንት ወደ እናንተ የሚቀርበው ህያው ምስክር ሳምንት አካደሚን ዝግጅታችን እነሆ ጀምረን፣ በዚህ ፕሮግራማችን ዛሬ ለየት ባለ ሁኔታ አንድ እንግዳ ወደ እናንተ እየቀረበ ያለው ከዚህ በፊት እንግዲህ ስለ ወንጌላዊነትና ስለ ወንጌል ተልእኮ በምናነሳበት ጊዜ ከወንጌላዊ ዓለም እያሰፋ ጋር አብሬ አቀርብ የነበረው ወንጌላዊ ሁሴን በመካከላችን ይገኛል። ወንጌላዊ ሁሴን እንኳን በደህና መጣህ። እንኳን ደህና ጠበቀኝ። ባለፈው ከዚህ ስንሸኝህ ወደ ወለጋ፣ እንደዚሁም ደግሞ ጦርነት ወደሚደረግባቸው ቦታዎች ወንጌል ለመስራት እንደምትሄድ ነግረህን ፕሮግራም ሰርተን ነበርና ብዙዎቹ ልባቸው ተነግቷል። ምክንያቱም ወንጌል መሰራት ያለበት ሰላማዊ ቦታ ብቻ ሳይሆን ጦርነት ያለበት ሰዎች ሊሞቱ የሚችሉበት አትሊስት ወንጌል ሰምተው ቢሞቱ እንኳን ወንጌል ሰምተው ነው ብለ ሰዎች ወደሚሸሹበት ነበር እና ለመሄድ የተነሳው ሄድ ኮይ ደረሰ። እንዴት ነበረ ተልኮ? ከዛ ጀምሮ ወደ ዛሬው ምስክርነታችን እንገባለን። ይኸው ምስክር እንግዲህ በጣም የሚደንቅ ምስክርነት አለው። ዛሬ እሱ ምስክርነት ሕይወት ምስክርነት እንሰማለን። ነገር ግን ከመጀመሪያ ባለፈው ስለተነሳ እና ብዙዎቻችሁ ደውላችሁ ስለጠየቃችሁኝ ሪፖርት ያቀርብልን እና የሄደበትን የተሳካለትን ነገር ወደ ምስክርነቱ እንገባል። ሰላም በላችሁ። ቅድሚያ የእግዚአብሔር ስም የተባረከ ይሁን። ቅዱሳን ሁላችሁ የአባት የብሩካን በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። እግዚአብሔር አምላክ ይባርካችሁ። አሜን፣ አሜን። እንግዲህ የሪፖርት አቅርብና ባለፈው ወደ ወለጋ ወደ ሰሜን ወደ ይሄ አማራ ክልል ጦርነት ወደሚደረግበት ሁሉ ለምትሄድ ነግረህን ነበርና እንዴት ነበረ ጉዞ የተመልካቾችስ ሪስፖንስ ምን ስለነበረ ረዱ ወይ የሚለውንም እስኪ ንገረና ወደ ምስክርነት እንገባል ያው ባለፈው በተነጋገርነው ፕሮግራሙም ልቤ ውስጥ የተቀመጠው ሸክሙ ወለጋ ላይ ነው ወለጋ በውስጤ ሸክም እንዲቀመጥ የሆነበት ምክንያት በተደጋጋሚ በነዚህ በጦርነቶች ጊዜ ወለጋ ላይ እና ቤኒሻንጉል ላይ ከወንድሜ ፓስተር ሰቦቃ ጃለታ ጋር አብረን ብዙ ጊዜ አገልግለን ነበር እና ዛሬ ይመጣ ነበር ፓስተር ሰቦቃ ዛሬ አጋጣሚ ሆኖ ቀጠና ስብሰባ አላቸው እ ሌላ ጊዜ መጥቶ ምስክርነት ይሰጠናል እሱ እንደገና አቀርብላቸዋል እና ወለጋ ነበር ዋናው ፕሮግራማችን በዛ ውስጥ ግን ከሸዋ ሮቢት ለእኔ ደሴ ሄጄ አገልግዬ ነበር። ከዛ በፊትና ቄስ ሚሊሊክ ደሴ መካነ ኢየሱስ በሲኖዶስ የሚያገለግል ባክን ሻዋሮቢት እንደው ወጪ ሸፍኖ የሚያገለግላቸው በጣም ተጎድተዋል እና ሚኒስትሪ ብትፈልግልን የሚል ጥያቄ ያቀረበልኝ የጦርነት ቀጠና ባለበት እና አሁን ማንን ነው ልልክላችሁ የምችለው? ከሚኒስትሪ አንጻር፣ ስለዚህ አገልግሎት ከሆነ የሚፈልጉት እኔ ሄጄ አገለግላቸዋለሁ። ምንም ወጪ ያልጠይቃቸው ብዬ ቃል ገባሁኝ በዛ ሰዓት ምንም እጄ ላይ ብርም የለም እዚህ ኢንተርቪው ከተደረግኩ በኋላ ነው በእርግጥ የገባም ገንዘብም አልነበረም አዎ እሱ ላይ አጋጣሚ የሆነው ብዙ ሰዎች እኔም ጋር ደውለዋል ሊረዱ ፈልገው አካውንት አስቀምጠን ነበር እዛ ላይ የዋሽ ባንክ ይመስለኛል አካውንቱ አይሰራም ተብሎ ነበር እና እሱም ብዙዎች እየደውሉ እን እንልክለት ፈልገን አካውንቱ አይሰራም ብሎ ነበር ትክክል ነው ይሄኛ ባንኩ ጋር የተፈጠረ ስህተት ነው ምንድን ነው ቁጥሩ የራሰ ነው ቁጥሩ እንትን ነው። የቸርች ደሞዝ እና ፒኤፍ የሚባል ነገር የሚከፈለን የኔም በአዋሽ ባንክ ነው። የፓስተር ሰው ቦቃም በአዋሽ ባንክ ነው። ነካ የባንክ ቁጥር ሲበዛበት የደሞዝ የሚከፈልበትና የፒኤፍ ሁለት ቡክ ማለት ነው። አዋሽ ነው የኔም ቸርች እንትን ያለችው የፓስተር ሰቦቃም ሁለት አዋሽ ነው። ያኛውን ቁጥሩን ከከፈቱት በኋላ እምቢ ይላቸውና የራሳቸውን ቁጥር ይፈጥራሉ። እኛ የምናውቀው ቁጥር ሌላ ነው፣ እዚህ የተለቀቀው። እነሱ ደግሞ ቁጥሩን ቀይረዋል ለእኛ ሳይነግሩ ማለት ነው። እና ለእኔም ደውለውልኛል ሰዎች ደውለውልኝ፣ ስናስተካክል ስልካቸውን ምዤ ደውልላችኋለሁ ያልኳቸው ሰዎች ነበሩ። በእርግጥ በዛ በተስተካከለ ቁጥር አንዳንድ ጊዜ ምንድን ነው ሰው የሆነ ጊዜ ገንዘብ እጁ ላይ ይገባና ባሰበበት ሰዓት ካልሆነ፣ ያው ኑሮ ማስቸጋሪ ስለሆነ ያጠፋው ይችላል፣ ሊፈተን ይችላል። እና እንግዲህ ሰው ለምኖ ስፖንሰር አድርገኝ ብሎ ለምን አላደረክም ተብሎ አይወቀስም። ያሰቡትም ሰዎች እግዚአብሔር አምላክ ይባርካቸው። አሁን የሸዋሮ ቤቱን ለማንሳት ነው። እና በዛን ሰዓት ላይ እሺ ብዬ ተቀበልኳቸው። ፕሮግራሙን ያዝኩኝ። ስለ ገንዘብ አታስቡ አልኳቸው፣ ግን ምንም እጄ ላይ ብር አልነበረም። እና አንድ ቀን እየጸለይኩ እያለ አንድ እህት ደወለች። ኤርትራዊት ናት፣ እንግሊዝ ሀገር ነው የምትኖረው። እና ያቺ እህት በሆነ አጋጣሚ ስልኬን ማግኝታ ነበር። እና እባክን ገጠር ስትሄድ ደውልልኝ፣ ከሌለኝ የለኝ ይምልሃል ካለኝ ደግሞ ይሄ ይበቃል ብዬ ልክልሃለሁ እና ነፃ ሁንልኝ አለችኝ። እንደዛ ብላ ቃል ገብታልኝ ግን አልደወልኩላትም ነበረ። ልክ ስትደውልልኝ፣ ለምንድን ያልደወልከው ሉኝታ ይዞህ ነው አደለ አደለን? እኔ ስራ ስለሚበዛብኝ እኮ ነው ብላ። እው የሚገርመው ነገር ሸዋሮቢ ትሄዳለው ስላት፣ የሚያስፈልግህን እስቲ ንገረኝ ብላ የትራንስፖርት፣ የዛ የአልጋ ወጪ የምግብ የሚበቃኝን እዛ አድርሶ የሚመልሰኝን በቂው ገንዘብ እንደውም የተረፈ ማለት ይቻላል፣ ላከችልኝ እና ሸዋ ሮቢት ሄጄ አገልግያቸው እንግዲህ በዛ ቀላል አይደለም እዛ ለሚኖር ሰው አንድ ጊዜ ትዝ ካለ በዚህ በኦሮሚያው አካባቢ ላይ እርቅ ያደረጉ ከመንግስት ተቀናቃኝ ኃይሎች ሲገቡ ጥይት እየተኮሱ ሲገቡ ምን ያህል ነበር ከተማው የተናገሩ ምንድን ያሰብኩት እኛ አንድም ሰው አልሞተም። ተኩሱን ሰምተን ነው ው ያል ነው ግን እዛ ተኩስ አካባቢ የሚኖሩ ሰዎች ጦርነቱ ያለበት ጦርነቱ ያለበት አካባቢ የሚኖሩ ሰዎች እና ሸሮ ቤት አገለገልኩ። ጥሩ ጊዜ ነበር። ብዙ ሰዎች ከበሽታ ተፈውሰዋል። ከአጋርንት ስርዓት የተፈቱ ሰዎች ነበሩ። እና ክብሩ ለጌታ ይሁን። ከዛ በሰላም ተመለስኩ። የሸዋሮቢት እንግዲህ ቅዱሳን ይህንን ሲሰው እነሱም ማረጋገጥ የሚችሉት ሀቅ ነው ማለት ነው። እና የእግዚአብሔር ስም የተባረከ ይሁን። ከዛ ወለጋ ሄጃለሁ ፓስተር ሰቦቃም ሄዷል። እና አሁን ከትላንት ወዲያ ነው የመጣሁት። ሶስት ቦታዎች አገልግያለሁ። ፓስተር ሰቦቃም ከፓስተር ሰቦቃ ጋር አንድ ቦታ ነው አብረን ያገለገልነው እሱ ደግሞ እኔ ያልሄድኩበት ቦታ ላይ ሪሞት ኤሪያ ለኔ ሳስቶ ልክ አይደለም ብዬ ያው ተነጋግረናል። እሱ ለኔ ያዝኖ ወደ ስድስት ሰዓት በላይ እግር መንገድ የሚያስኬድ ትቶኝ ሄደ። አንድ ቦታ ላይ ግን ለእኔ በመራራት ነው፣ አንድም። ሁለተኛ ደግሞ እውነቱን ለመናገር በወቅቱ አልበቃ፣ ሁለታችን በያዝነው ፕሮግራም እጃችን የገባው ሳንቲም አልበቃልም ነበር፣ እና ሄዶ አገለገለ። አሁን ሄደን ባገለገልንበት ፕሮግራም ላይ አንድ ፓስተር ኤልያስ የሚባል እዚሁ ቡራዩ የሚኖር የፕሮግራሙን ሙሉ ወጪ የሸፈነው እሱ ነው። ግን ከዚህ በፊት ይሄኑ ፕሮግራም ነው ይሄ ፕሮግራም እንዲዘጋጅ ያደረገው። የእኛንም አገልግሎት በማየታቸው አሁን ብዙ ጥያቄዎች እየበዙ ነው። አገልግሎቱን ደግሞ ሞር ሲያዩ አንዳንዴ ለማገልገል መፍቀድ ብቻ አይደለም ፈተናው ለመገልገልም በራቸውን አይከፍቱም። ብር እንችላለን ስለተባለ ሳይሆን እነማን ናቸው ይላሉ፣ እና አደናጋሪ ነገሮችም አሉ። አንዳንዱ አሁን እኔ ከመንዲና ነጆ መካከል ጎሪ የምትባል ቦታ ነበር። ምንም መጋነን ውሸት የሌለበት ከመቶ ሀያ ሰዎች በላይ ነው የተፈወሱት። መጀመሪያ የተፈወሰችው የፓስተሩ ባለቤት ናት። ከስድስት በሽታ ነው የተፈወሰችው። እግሮቿ ችግር አለባት ልብጋ ችግር አለ የማህፀን ችግር አለ፣ እና ከፍተኛ ስቃይ ውስጥ መጀመሪያ እሷ ነበር የተፈወሰችው። እና ፓስተር ሲመሰክርልኝ ምናለኝ ሲጸለይ ሰዎች በመንፈስ ተነክተው ሲወድቁና ግራ ይገባኝ ነበር ትል ነበረ ባለቤቴ እና በራሴ ያየሁት አለች። እና ሰዎች ይሄ ትራውማ ጭንቀት ውስጥ የገቡ ሰዎች አሉ፣ ገጥመውኛል የተወሰኑ ሰዎችን በግል በምክር ለማገልገል ሞክር ያለው ፕሮግራም ቢያልቅም ሂዱ ይባላል። አንዳንድ ጊዜ እንደዚህ አይነቱን ነገር እኔ አልወደውም እና ለምን አንድ ሰው አይሆንም በረጅሙ ፕሮግራም ውስጥ መፍትሄ ያላገኙ ሰዎች መጨረሻ ላይ ከአገልጋዩ ጋር ሲያወሩ የሚደሰቱና የሚፈወሱ ሰዎች ሊኖሩ ይችላሉ። እንደነዚህ አይነትን ሰዎች ጭምር ያለመሰልቸት እና በሰፊ ልብ በትዕግስት አገልግያቸዋለው። ፓስተር ሰቦቃን በሄደበት ቦታ ላይ የሚገርም አይነት አገልግሎት ነው ያገለገለው። እንደውም እነዛ በኢኮኖሚ ካለም በጣም የተጎዱ ናቸው፣ ገጠር ናቸው። ቸርቹ ራሱ ላያቸው ላይ ሊወድቅ ሊፈርስ ደርሰዋል እና ሲያሳየኝ በሞባይሉ ላይ የቀረጸውን በጣም ልብ የሚነካ ነው እና አስራ ሶስት አመት ሙሉ ኮንፈረንስ አድርገው አያውቁም። ከአቅም አንጻር ማለት ነው። የኮንፈረንስ ማድረግ አሁን ቀላል አይደለም። ገጠር ውስጥ አገልጋይ ለማግኘት ቀላል አይደለም። ሁሉም ነገር ከወጪ ከዝግጅት ከገንዘብ ጋር ነው የሚያያዘው እና በጣም ደስ የሚል ፕሮግራም ነው የተካሄደው። አሁንም በዚህኛው ከትላንት ወዲያ የመጣሁበት አገልግሎት ላይ በጣም ብዙ ሰዎች ነጻ ወጥተዋል። በተለይ ተማሪዎች ላይ ነበር ከነጆ ወደ 10 ኪሎ ሜትር ገጠር ውስጥ ገባ አዎ ገባ የሚል ነው። በቃ ወላጆቻቸውን እየፈሩ ትምህርት የሚማሩ ልጆች በርካታ ልጆች ከአጋንንት ስራ ተፈተዋል። በጣም የሚያስደንቀ የሰባት ዓመት ህጻናት ሳይቀሩ ከአጋንንት ስራ ተፈተዋሉ። ከበሽታ በከበሽታም የተፈወሱ ቁጥር ስፍር የላቸውም። በእውነት አርብ ጧት ፕሮግራም ነበረን ከሰዓት ቅዳሜ ቀንም ሙሉ እሑድ ቀንም ሙሉ በየፕሮግራሙ እግዚአብሔር ሰዎችን ይፈታና ነፃ ይወጣ ነበር። ፕሮግራሙ ደግሞ ዝም ብሎ መጫጫ አይደለም፣ ትምህርት ጸሎት ነው። ትምህርት ጸሎት ላይ የትምህርቱ ርዕስ ኢየሱስ ነው። በጣም ነው የምናመሰግነው። እንግዲህ በዚህ አጋጣሚ ወንድሜ ዮናስና ባለቤቱ ህይወትን ሰላነሳ አላልፍም። ይህም ፕሮግራም እንዲቀጥል በጣም ከፍተኛ ድጋፍ አድርገውናል። እግዚአብሔር ይባርካቸው። በዚህ አጋጣሚ እግዚአብሔር ባላችሁበት ሁለታችሁንም ቤተሰቦቻችሁን ይባርክ ማለት ፈልጋለሁ። እንግዲህ ወደ የእነሱን የዮናስን በተለየ ሁኔታ ለማንሳት ነው እዚህ ውስጥ ያልጨመርኩት፣ ዮናስ ከአገልግሎቱ ባለፈ እኔን አገልግሎኛል፣ እኔና ቤተሰቤን አገልግሏል። እና እሱ ለየት ይላል እና እግዚአብሔር አምላክ ዮናስን፣ ህይወትን፣ ልጆቹን ይባርካቸው። በስልክ ተገናኝተናል። በጣም ቀና ልብ ያለው ብዙዎችንም ቢያንስ ከ13 ዓመት በላይ አገልጋዮችን ሲያገለግል የቆየ ወንድም ነው። እግዚአብሔር ይባርከው። እግዚአብሔር አገልግሎቱን እንድቀጥል በጣም አገዛኛል። እግዚአብሔር ይባርክ ማለት ትወዳለው። ወደ ዛሬው ፕሮግራማችን እንግባና እንግዲህ የህይወት ስምህም ከስምህም ጀምሮ አሁን ለምሳሌ ከዚህ በፊት ምስክርነት ሰጥተህ ነበረ፣ ግን ዛሬ በአዲስ መልክ ስለምንመጣ ሁሴን ሲባል ያው እንግዲህ ከየት እንደመጣ በደንብ ይጠቁማልና ሁሴን መሐመድ፣ ሁሴን መሐመድ ሲባል በደንብ ይጠቁማልና፣ እስኪ መጀመሪያ ሁሴን መሐመድ የሚለው ያው አረብኛ ቃል ነው። ትርጉሙ ምንድን ነው? ሲባለፈው ነግሬህ ነበር። ዛሬ ደግሞ ተመልካቾችን ይሰሙት። ሁሴን መሐመድ ማለት ነው። ሀሰን ሲሉ ሙስሊሞች ጥሩ ማለት ነው። ሁሴን ማለት ደግሞ በጣም ጥሩ ነው፣ ከሀሰን በላይ ሁሴን ይበልጣል። በጣም ጥሩ ማለት ነው። መሐመድ ማለት የተመሰገነ ማለት ነው። ስለዚህ በጣም ጥሩ የተመሰገነ ማለት ነው። ስለዚህ ይሄ ከእነዚህ ስሞች ከእስልምና ጋር አይገናኙ እስልምና ከመኖሩ በፊትም የነበሩ ስሞች ናቸው። ግን ያው አሁን እኛ የምናውቀው ብዙ ሙስሊሞች ብቻ ነው ይህንን በዚህ ስም። ግን ሙስሊሞች እነዚህ አረቦች ከመስለማቸው በፊት ምን የሚጠሩት መሐመድም በአርባ አመቱ ነው እስልምናን ያመጣው። ስለዚህ በታሪኩ ሀቁ ያ ነው። ስለዚህ አሁን ምንድን ነው ብዙ ጊዜ ሰዎች ጌታን ሲቀበሉ ወደ ክርስትና ሲመጡ ስማቸውን ይቀየራሉ። እኔ አንተ ደስ ያ የምው ስምህን አልቀየርክም በስምህ ነው። ብዙዎች አሉ የምናውቃቸው ስማቸውን ሌላ ስም የሰጡ እና አንተ ያንን ይዘህ ወደ ወንጌል መምጣትህ እራሱ ትልቅ ምስክር ነው። ወደዛ እንመጣለን። ግን ስም የመቀየር ተጽዕኖ ብዙ ጊዜ ስለ ስም መናገር ጥሩ ነው። ስምን በጊዜ ከእስልምና ወደ ጌታ የሚመጡ ሰዎች ስማቸውን እነሱ አለም የሚቀይሩት ቸርች አገልጋዮች ናቸው። ብዙ ጊዜ የኔንም ስም ቀይረውት ነበር ስላልተቀበልኩኝ ነው እንጂ። አዎ ቸርች ስሜን ቀይረውታል። መካን ኢየሱስ አምቦ ሲሆን ሁሴን አሁን ሁሴንን ይቀይሩት እንጂ መሐመድን መቀየር ይቻላል። ሁሴንን ጳውሎስ ሊሉት ይችላል። ለምን መጀመሪያ ደረጃ ለምን? አሁን ለምሳሌ በክርስትና መጥፎ ትርጉም የሚያመጣ ያልተገባ ነገር ካልሆነ በስተቀር አንዳንዴ እንደዛ ሲሆን በአለምም ይቀየራል አረ ሰዎች ያድጉና ይሄ ስም መጠሪያ እኔን አይመጠንም መቀለጃ ሆንኩ ብዙ መቀለጃ ሆንኩ ሰዎች አሉ በስማቸው ምክንያት እነሱ ይቀይራሉ ግን ይሄንን በሃይማኖት ምክንያት ሰው ስሙ መቀየር እንደዚህ መቀየር ያለበት ስም ደምበላሽ ሙሉ ጌታ አንድ አምላክ እነሱ ውሳኔ ነው ግን ብዙ ሰዎች በዚህ ስለሚጠሩ እነሱን እንተው አይ ለሌ የፈለኩት ምንድነው ትርጉሙ ለምሳሌ አምላክ የሚጠራበትን ስም ሰው ይጠራበታል ጥንቃቄ መደረግ ያለባቸው መታረም ያለባቸው እነሱ ስሞች ናቸው። ሌላው ስምን ማውጣት ስልጣን ያለው የእናትና የአባት ነው። መጽሐፍ ቅዱስ ደግሞ እናትና አባትን አክብር ነው የሚለው። እናትና አባት ያወጡልኝን ስም ለመቀየር ማንም ስልጣን የለውም። ከእናትና አባቴ በላይ ስም ሊቀይር ስልጣን ያለው እግዚአብሔር ነው ግን ምንድነው ምናልባት ሰፋ ይላል ስም መቀየር ላይ ምክንያቱም አንዳንዴ ስታዩት ከአጋንንት አለም ስም የሚወጣላቸው አሉ መች ሳብ ይባላል እሱ እግዚአብሔር አልና አጋንንት ስለሆነ ስም የሚሰጣቸው በኋላ ስማቸውን ይቀይራሉ ምክንያቱም በዛ ስም ተንተርሶ እንደሚሰራ እዚያ ያቀረብኳቸው ገብቶኛል። እኔ ይህንን የሚቀይረው እግዚአብሔር ነው። ያዕቆብንም ቀይሮትልን እስራኤል ብሏል አደለ? የአብርሃምንም የሳራንም ቀይሮላቸዋል። እግዚአብሔር ሲቀይር ከዓላማና ከመልዕክት ጋር ነው ሲቀይር። አብርሃምም የሆነ ፊደል ነው እንጂ ሙሉ ስማቸው ማለም የተቀየረውና አጋንንት የሰየመውን ስያሜ እግዚአብሔር ያንን ኪዳን ያንን እርግማን ለመስበር ይቀይራል። በዚህ አምናለሁኝ የእኔ ግን ያው በተለምዶ ሙስሊም ስለሆንኩ ብቻ ቤተሰብ ያወጡት ነው። ያ ብቻ አይደለም፣ በእርግጥ አባቴ ሼከና ሁሴንን ታገለግላለህ ብሎ ከኪዳን ጋር እንዳወጣልህ ይነግሮኛል፣ ግን እዋጀዋለሁ፣ ስልጣን የለውም የሚል ወደ እሱ እንመጣለንና፣ ስለ ልጅነትህ እንግዲህ ታሪክህን እስቲ እንደገና ንገረን እስቲ። የት ነው የተወለድከው? ቤተሰቦችህ ምን ይመስላሉ? እስቲ ስለ ታሪክህን እስቲ ምስማ። እሺ፣ ሰፊ ነው እንግዲህ እኔ ነፍስ ሳውቅ ልበልና ነፍስ እንደው ህፃን ገና ልጆ ነፍስ ሳውቅ በእስልምና በሰባት ዓመት ነው ሰው መስገድ ያለበት። በሰባት ዓመቴ ሶላት መስገድ ጀምር ያለው አባቴ፣ መስጊድ ውስጥ የሚያሰግድ መሪ ኢማም ነው ሼክ ሙሐመድ በሺር ነው የሚባለው እና በእስልምናው ዓለም ደግሞ አሊም የሚሉት በእውቀቱ ራቅ ያለ ሰው ነው እና ኢማም የሆነው ብዙ አዋቂዎች ስለሌሉ አይደለም እዛ። አባቴ የመስጊድ ውስጥ የሚያሰገደው ኢማም የሆነበት መንገድ ራሱ መስጊዱን በራሱ ገንዘብ በመስራት ጭምር ነው። ከመንግስት ራሱ መሬት የተቀበለው የኔ አባት ነው። ትውልዱ አባቴ ጉራጌ ነው በእናቱም በአባቱም አባቴ ጉራጌ ነው። ግን መስጊድ ሄዶ የሰራው አርሲ ነው መስጊድ። አንተም የተወለድከው እዛ ነው? እኔ አርሲ ነው የተወለድኩት። አባቴ እናቴን ከማግባቱ በፊት እንግዲህ ሌላ ትዳር መስረቶ ይኖራል። ከዛ አንድ ትልቅ ጉድጓዳ ያለዋል። አባቴ እንደነገረኝ እዚህ ጉድጓድ ውስጥ ነው ምከት አለኝ። እምቢ ሲለው ማለት ነው ሲከራከር፣ አርሲ ሂድ አለኝ ብሎ ነው የሄደው እና መራኝ የሚለው አባቴ ሼከና ሁሴን የሚል ነው። በተለይ አሁን ሼከና ሁሴን የተለያየ አምልኮ ምናምን ሲነሳ አሁን ያሉ ሙስሊሞች በተለይ የሚያከሩ ሰለፊያ የሚባሉ ሙስሊሞች ድሮም አንተ እንደዚህ አይነት ሰዎችን ሙስሊም አይደላችሁም ብሎ መነቃቀፍ አለ። ያው እስልምና አንድ ወጥ አይደለም ኢትዮጵያ ውስጥ ብቻ ቢያንስ ከአምስት በላይ አንጃዎች አሉት፣ ግሩፖች አሉት የእስልምና እና አንዳንድ ጊዜ አንድ ነው እንደሚሉት አይደለም አቁ ሲነገር በአስተምሮ ይለያያሉ፣ በአምልኮ ይለያያሉ። አለም ላይማ ይታወቃል ይታወቃል። ከዛም ባሻገርና ሱኒ ውስጥ ያሉ ማአት አንጃዎች አሉ፣ ሻያ ውስጥ ያሉት ማአት አንጃዎች አሉ። እና አባቴ የቅዱሳንን አምልኮ የሼከና ሁሴንን ከሚያከብሩት ውስጥ ነው። ያ መንፈስ ነው ወደዛ የወሰደው። ስለዚህ ከልጆቹ መካከል እኔን የእሱን ቦታ እንድተካ ይፈልጋል። አንተ ስንተኛ ልጅና እኔ ስንተኛ ልጅ ነኝ? አራት ታናናሽ አራት ታላላቆች አሉ። ልጅ ታላላቆች ነው አንተ የተመረጥከው። ከታላላቆቼ ውስጥ በህይወት ያለ ወንድ አንድ ሰው ነው። ከታናሾቼም ከታላቄም ሁለት ወንዶች ሞተዋል። እና እኔን እንግዲህ ለምን እንደመረጠኝ አባቴ አላውቅም፣ ግን መርጦኛል። እኔም በፍጹም መሰጠት ነበረ ምሰግደውና ውሎዬ ያስተዳደጌ ከህፃናት ከኩዮ ካቻዮ ጋር ሳይሆን ከአባቴ ጋና እዛ መስጊድ ውስጥ ነው ማሳለፈው። ይሄ መደበኛ ሰላት ከመሰገዱ ከተሰገደ በኋላ ትምህርቶች አሉ። መስጊድ ውስጥ አባቴ ያስተምራል እና እነዛን ትምህርቶች የሀዲስ ትምህርቶችን የእስልምናን እውቀቶች ፊቅ የሚባል እውቀት አባቴ ከዛ ሲያስተምር እማር ነበረ። ብዙ ጊዜና አባቴ ተስፋ ይጥልብኝ ነበር። በእርግጥ ያኔ ቁርአን ሲቀራ ትርጉሙ ምን እንደሆነ አላውቅም። በአረብኛው መሸምደድ ነው እንጂ ልክ በግዕዝ እንደሚሸመደደው በአረብኛ እንሸመደደዋለን። ምንድን ምንድነው ያልኩት ማወቅ እንዳለብኝም አላውቅም። ትርጉሙ ማወቅ እንዳለብኝም አያሳስበኝም ነበር ህፃንነትም ስለሆነ በኋላ ነው እና በእርግጥ አባቴ ሳያስተምር በአይምሮዬ ውስጥ የሚፈጠሩ ጥያቄዎች ነበሩ። የፍትህ ጥያቄ አለ። እሳቸው በአማርኛ ያስተምር ወይንም በምሳ ሲያስተምርማ፣ ይተረጉማል እያብራራ ያስተምራል። ግን በሚያስተምራቸው ትምህርቶች ሁሉ ውስጥ በአላህ ባህሪ ላይ ጥያቄ አለኝ። አይምሮዬ ውስጥ ጥያቄ እየተጫረ ነው የሚሄደው። ምክንያቱም አንድ አባባል አለ፣ ምንድን ነው ሰማይ አይታረስ ንጉስ አይከሰስ። አባቴ ሲያስተምር አላህ እንደዛ ይሆንብኛል በቃ ምንም የማይጠየቅ አይነት ነገር ይሆንብኛል። እና የመጠየቅ ልምምድ ደግሞ የለም እንደ ክህደት ስለሚቆጠር ዝም ብሎ መዋጥ ነው። እና የሚቆረቁሩኝ ነገሮች ነበሩ ወደ ጌታ እንድመጣ። ምናልባት እነዚህ የተጠራቀሙ ጥያቄዎች፣ አይምሮዎች ውስጥ የተጠራቀሙ ጥያቄዎች የነዛ ጥርቅም ይመስለኛል። የሆነ ሰዓት ላይ የፈነዳው ግን ይሄ መከራው ስደቱ፣ ስቃይ ወደ ክርስትና ከመምጣቴ በፊትም አባቴ ብዙ ሚስቶችን ያገባ ስለነበረ 12 ሚስቶችን ሚስቶችን አግብተዋል። አዎ፣ ላይ ኦኬ። ሚስት ሲባል ምንድነው በቁርአን ላይ ጊዜ 12 ያገባበት ምክንያት በአንድ ጊዜ ሳይሆን በተለያየ ጊዜ ነው። በተለያየ ጊዜ ሲያገባ ማለት እየፈታ ነው። ሁለት ሚስቶችን በአንድ ጊዜ ያኖርበት በአንድ ቤት ያኖርበትን ጊዜ አውቃለሁ ከዛን ውጪ የቁርአን መርህ አለ ሱረቱ አልኒሳ ምዕራፍ አራት የሴቶች ምዕራፍ ምዕራፍ አራት ላይ ቁጥር 2 እና 3ን ስንመለከት በአንድ ጊዜ በተለምዶ ሰዎች ሙስሊሞች ሰባት ማግባት ይችላሉ ብሎ ያስባሉ ግን ሰባት የሚል ቁርአን ላይም ሐዲስ ላይም አላየውም እዚህ ምድር ላይ ማለት ነው ለእናንተ የተዋቡላችሁን ሁለት ሁለት ሶስት ሶስት አራት አራት አግቡ። አለማስተካከል ከቻላችሁ እኩል ማስተዳደር ካቃታችሁ ማለት ነው አንዲቷን ብቻ አግቡ። እሷንም ካቃታችሁ ደግሞ በእጃችሁ ንብረት አድርጋችሁ የያዛችሁትን ተጠቀሙ ነው የሚለው እና እንግዲህ፣ እስከ አራት ይችላል። እዛው ምዕራፍ የሴቶች ምዕራፍ ላይ ደግሞ እዛው ቁጥር ሀያ ላይ ደግሞ ሚስትን በሚስት መለወጥ በፈለጋችሁ ጊዜ ለውጡ ስለሚል በነዚህ የቁርአን አንቀጾች መርህ አባት የሚከለክለው ህግ ስለሌለ አስራ ሁለት ሚስትን በህይወቱ ዘመን ቀያይሯል። ስለዚህ ያን ጊዜ እኛ የምናየው የእንጀራ እናት የተለያየ ስቃይ፣ ወላጅ እናት ከኛ ስትርቅ የፍቅር ረሃብ። አንተ በተወለድክ ጊዜ ስንት እናቶች ነበሩ አባት? እኔ አንድ ወርም አይሆንም። ሁለት ትዝ የሚለኝ ሁለት ሚስቶች በአንድነት። እናቴ ወጣ ማለት ነው። አዎ። እናት ከሄዱ በኋላ አዎ። ማለት አንተን ጥለው ሄዱ። አንድ ቀን ተጣሉ ማለት አባቴ ሱቅ አለ። ያው አዲስ አበባ ይመጣል ከመርካቶ። በሚጣሉበት ጊዜ ይዟት የመጣውን ሚስት ይመልሳትና ሌላ ሚስት ይዞ ደግሞ ይመለሳል። ስለዚህ አንተ አሁን ከአባት ጋር ማለት ነው። ከአባት ጋር ቀረህ ማለት ነው። እናትህን አዎ፣ ከእናቴ ጋር መሄድ አልችልም ካልኩ እናቴ ትወጣለች። እሱ እናቴ ወጥታ ነው ይታረቃሉ። በመሃል ሌላ ሚስት ትመጣለች። ምናልባት እኮ በአንድ አመት ውስጥ እኮ አራትም ሊያገባ ይችላል። እነዚህ የአስራ ሁለቱ በረጅም አመታት ውስጥ የሚሆኑ ሁኔታዎች አይደለም። እና እንደ አባቴ አይነት አባትም ባልም መሆን አልፈልግም ነበር። አባቴን በጣም የወደድኩት ወደ ክርስቶስ ከመጣሁ በኋላ ነው። ይቅርም አልኩት እጄ አቅፌም ሳምኩት ወድሃለሁ ብዬ የተናገርኩት ወንጌል ከማረከኝ በኋላ ነው እንጂ በጣም አባቴን እጠላው ነበር። ይደበላለቅብኛል ስሜቴ። በዚህ በእምነቱ ሼህ በመሆኑ አከብረዋለሁ፣ ግን ብዙ ሚስት በማግባቱ በህይወቴ በመሰቃየቴ አባቴ ላይ እናደዳለው አዝናለው የተደበላለቀ ስሜት ነበረኝ። ስለዚህ አንተ አሁን ከአባትና ከእናት ጋር አንድ ቤት ውስጥ ምን ያህል ጊዜ ቆይታችሁ? እናት እያሉ ማለት ነው። በጣም እናቴ እኔ ራሱ ሙሉ በሙሉ ከእናቴም ከአባቴም የተለየሁት በ14 ዓመቴ ነው። ግን እስከ 14 ዓመት አብረ ሁለቱም አብረ ነበሩ አልነበሩ? በዚህ በአስራ አራት አመት ታሪክ ውስጥ ነው አስራ ሁለት ሚስት ምልህ በእኔ ድሜ አው እሱን እኮ ነው እኔ የማውቀው እኔ የ 14 ዓመት ልጅ እያ እስከሆን ድረስ አባቴ አስራ ሁለት ሚስቶችን አግብተዋል አው ገባኛው ግን አንተ ልጅ ሆነህ ማለት ነው መቼም እናት እና አባት አብረው ሲኖር ልጅ የሚደሰተው እናት ደግሞ በጣም እንክብካቤ ያረጉላህ አባትህ ጋር እናት ጋር አንድ ላይ የኖራችሁበት ዘመን ምን ያህል ጊዜ ነው ሁለቱም በከሳይድ ላይ እሱን ድንገት፣ በቁጥር እንግዲህ የልጅነት የቆየም ስለሆነ ልሳሳት እችላለሁ። ይሄንን ያክል ለብሎ ለመናገር ለማስቀመጥ እንደዚህ ማስታወሻው ስላለያዝኩ እንዳልሳሳት በግምት ምንጅግሬ አዎ፣ እህቶቼም ወንድሞቼም ስላሉ የተሳሳተ ቁጥር ስናገር አዎ፣ አይ፣ በግምት ዝም ብለህ ይሆን ይችላል። ምንድን ነው ማወቅ የፈለግሁት ምንድነው እንደ ልጅ፣ ለምሳሌ እኔን እርጉዝ ሆና አባቴ አባሯታል። ገና ሳትወልድ እኔ ሳልወለድ ታርቀው ነው ቤት የተወለድኩት። ከዛ እኔ ጡት አልጠባውም፣ እናቴ ጡት አላጠባችኝም። እኔ ጡት በስርዓቱ አልጠባውም። ወጣ ገባ ስለምትል ሲወጡ አንተን እየጣሉ ነው። ልጅ ይዞ መሄድ አይፈቅድላቸው ማለት ነው። እናቶች ባሎቻቸው ሲጣሉ ልጆቻቸውን ይዛ የወጣችው ልጅም አለ፣ ትታ የወጣችውም ልጅ አለ። እንደ ሁኔታው ነው እንደ ወቅቱ ይሄንን ነገር እሷ ብትናገር ነበር ይበልጥ በደም የእሷ ታሪክና መራራ ህይወት ነው የምትናገረው እሷ ግን በእናቴ ላይ በጣም የሚደንቀኝ ነገር ደግሞ አባቴ ሁሉ ሚስት ሲቀያየር እሷ አንድም ባል አለማግባቷ ነው የሚገርመኝ ደግሞ እሱ ይፈቀድላቸው ነበር ይሄ ኒካ የሚለውን ከፈታ ካፈረሰ ሰማኒያውን ከቀደደ ማግባት ትችላለች። ግን ምንድን ነው እናቴ የምትለው? ብዙ ጊዜ ሰማኒያውን አይቀድልኝም ነበረ። ከቤት ብቻ ነው የሌሎቹን ይቀዳል የእሷን አይቀድም። እና እንግዲህ ብዙ ልጆችም የወለደው ከሷ ነው። እንደው በጣም የሚገርመኝ ከአስራ ሁለቱም ሚስቶቹ አልወለደም አባቴ እና እኔ በእርግጠኝነት የማውቀው ከእናቴ ውጭ ከእናቴ በፊት ካገባት ሶስት ልጆችን መውለዱን ነው ማውቀው። እንግዲህ እንትን ነገር አታውቀው፣ ምናልባት ከተለያዩ በኋላ እዛው በሄደችበት የሚወልዱ ሊኖሩ ይችላል፣ ቆይታቸውን አናውቅም እና ብቻ ያ ይሄ ያ የትዳር ህይወት መራራ ህይወት ነበር። ያንተን ሳይድ ማወቅ የፈለግነው ስለዚህ፣ አንተ በጣም ከባድ የልጅነት ጊዜ ነው ያሳለፍ እኔ ህፃን ሆኜ ሆኘ ተወልጄ በጣም አባቴ ከእናቴ በፊት ከወለዳት በጣም የሚወዳት ልጁን የመጀመሪያ ልጁ ሲቲት ትባላለች። እሷን ድሯት፣ እሷና እኔ በተመሳሳይ ሁኔታ እንታመማለን። ስንታመም እንግዲህ ዱአ ብለው የሚጠይቁት ነገር አላቸው ከሁለት አንዳቸውማ መሞታቸው አይቀርም ሲባል እሷ እንዳትሞት እኔ እንድሞት በፈረስ ፈርስ እንድታጠብ ተደርጓል። ልጆ ይህንን አንድ ታላቅ እህቴ ናት ይህን ታሪክ የነገረችኝ። አላውቅ ነበር፣ አላስታውስም። እሷ ናት የነገረችኝ፣ ራይሙሽ ትባላለች፣ ታላቅ እህቴ። ይህን ታሪክ እሷን የነገረችኝ፣ ሌሎች ሁሉ ሚስጥር አድርገውብኛል። ይህንንም እንድትነግረኝ ፈልግ አይደለም ለቤተሰብ አይምሮ ጥሩ ስለማይሆን ባንድም በሌላ ስለሚያዩ አንድ ጉዳይ ሳነሳ በፍጹም አይደለም ብላ ያንን አይምሮ ለማሳመን እውነተኛው ታሪክ ይሄ ነው ብላ ነገረችኝ። እኔን የሚጎዳኝ ሌላ ታሪክ ነበረ። ከዛ ይሄንን ታሪክ ነገረችኝ። ይሄም ታሪክ የሚጎዳኝ ነው፣ ግን በክርስቶስ ከዳንኩ በኋላ ነው የሰማሁት እና ቀላል አልነበረም። ከዛ የነበረው አመጣጥ ማለት ነው እሺ ገና አልጨረስክልንም። እዚህ ላይ እረፍት እናድርግና ከእረፍት በኋላ ደግሞ እንቀጥላለን። ተመልካቾቻችን ፊታችን የተተላችሁ የምትገኙት የህያው ምስክር ሳምንት አይተደግም ዝግጅታችን ነው። እረፍት አድርገን እንመለሳለን። ባላችሁበት። ይህ ህያው ምስክር ነው።